የሚመጣ ልለሰንጭሰም ጫት ይዞ ነው የምታገኘው። ከሰዐትም ጫት ይዞ ነው ማክስና ጥምጣም አርጎ ከዘሬ የያዘ ቀጭልሽ ከመጣ አስቀምጠህ ጠብቀኝ። የምር እሚፈልግህ ሐሰን ሐሰን ነኝ ነው የሚልህ። እኔ ቤት ያለችውን ልጅ እያስፈራራት ነው፣ ወንድሟ ነው። ሰአዳን ሰአዲን እያስፈራራት ነው፣ ወንድሟ እኮ ነው ምን ታገባለች? ምን ቀንቻ ነው? እኔ የገጠር ሰው ጥምጣ የሚያደርገው እኮ ፀሐይ መከላከያ ነው። ብዙ ሰዎች ጥምጣም ጠምጥመው፣ ወላሂ እንትን መጠጥቤ ምናምን ሲሆኑባቸው ቲክቶክ ላይ እየሰበሰቡ ይፖስቷቸዋል። የገጠር ሰው ለፀሐይ መከላከያ እንጂ እልም ኑሯት ነው እንደሚጠመጥመው አብዛኞቹ ወላሂ እልም ኑሯቸው አይደለም ማለት ነን። ሙስሊሙም እኮ ይጠመጥማል። እሱ ደግሞ ሁሌ ማክሱን አድርጎ ጫት እና ጫት እንትኑን በዚሁ አድርጎ ቆጥሮ ቁመቱን እንዲችግርች የሚያለኝ ሰው እንጂ

እንዲህ ሰማኝማ የሰአዳ ወንድም መጣ። እንዲህእእሱ ንደ የሰአዳ ወንድሚያርች ነ ማለት አዲስ አልሆንብኝም። በፊት መዲናኛ ጋር እያለች እኮ ቤት እየመጣ አድሮ ወደ ሌላ ሀገር ሊሄድ ሲል መናኸሪያ ሌሊት የምትሸኘው እሱ እኮ ነው። እኛ ቤት ያድር ነበር

ቃስላችሁ እናንተ ለምን አታወሩትም ጉዳዩን ለምን ድራማ ታደርጉበታላችሁ? አይደለም። ሲጀመር ለሱ እኮ ማንም ያወራው ሰው የለም። አደለ እቺ ልጅ ውጭ ብዙ አመት ኑራ መጣች። ብሩን ገ ቤተሰብ አጠፋባት። አደለ እንዴ ከዛ ኔ ቻናሏን እንዲያርግላት ያንን ነገር አወራች እሷ። ከዛ በኋላ ለሱ ሰርግ ብዙ ብር ስለተወጣ ለማንም ጎረምሳ ሰታ ነው እንጂ እኔ ማን አባቷ ነው የቤተሰብ ስም የምታጠፋው? አለቅሽም እመጣለሁ ሲላት ልጆቹን የሆነ ነገር ቢያደርግብኝ ብላ እ ያለች ሲጀምር ማን ስለሆነ ነው እሱ የሚያስፈራራት ደግሞ ገንዘቧን ሲግጥ ከድሞ ሲግጥ ኖሮ ነገሮችን ዝም ብሎ ማቅረብ ነው ያለበት እሷም ደግሞ ፊት ለፊት ለምንተን ነበረ ለሚል ሆነ እሷ እኮ የፈርታ ነው በቃ ልጆቹን የሆነ ነገር እንዳያደርግብኝ ቤት እንዳይመጣ ነው ያለችው ሲጀመር እስኪ ጉሩ ይርገጥ እሱ አስከነችዋለ ምንም ፍላጎት አለው። ስማችን ለምን አወጣሽ ነው፣ ለምን አወራሽ ነው። ሌላ ነገር የለውም። እኔ አሁን እመጣለሁ ስላለ ነበረ የመጣሁት። ቅድም ነበረ የመጣሁት ወደ ዘጠኝ ሰዓት እና ነገ ግን ያለበት ይምጣና

ለምድ ማስደውልልኝ ካች ነው የምለው። በያዘው በዛ በሚይዘው ዱላ ነው። የገጠር ሰው ጥምጣ የሚያርጉ ፀሐይ መከላከያ ነ ብዙ ሰዎች ዩ ጥምጣም ጠምጥመው ወላ እንትን መጠጥቤ የምናምን ሲሆቸው ቲክቶክ ላይ እየሰበሰቡ ፖስትቷቸኋል። የገጠር ሰው ለፀሐይ መከላከያ እንጂ እልም ነው። ማለት ነን ሙስሊሙ እኮ ይጠመጥማል። እሱ ደግሞ ሁሌ ማክሱር አርጎ ጫትና ጫ እንትኑ በዚሁ አርጎ ቆጠሩ ቆመቱ እንዲችግርችም ያለች ሰውዬ ገባለታ። ቀጣን ያለች ሰውዬ እሱ እኮ ነው። ብታይ ስንት ያላላት። ተወኝ አለቅሽም፣ እሰቅርሻለሁ አለ። ሰዎች ኖር አልኖር አይደለም። እሷ እኮ አሁን ካለውበት ሲናገር ሂጅልን የምንላት መስሏት ነው። እኔ ደግሞ ያለውን ነገር አውቃለሁ። ሲጀመር ለማንስ ጎረምሳ ምንም ነገር አድርጋ አታውቅም። ማንንም ጎረምሳ ብለታ አታቀም። እሷ የሆነ ሀገሮቿ ሰዎች ምናምን፣ ወንዶቹ ቸገረ ምናምን እያሉ የሆነ ነገር ሲሏት ብር ልካላቸው ሊሆን ይችላል እንጂ አብዛኛውን ብሯን የጨረሱት ቤተሰቦቿ ናቸው። ስለሆነ ምንም እንትን ነገ እመጣለሁ ብሏል። እሷ እንደው ብዬሽ በአካል አትመጣም። እኔ እኔ የምመጣልህ መጀመሪያም አይደውልባት በቃ አለቀ አለ። ምን አይወጡም፣ ወደ ውጭ ትመለስ ተብድር

ጨርቁን እንትል በለውና እቺ መጅሊስ እቺ መጅሊስ የዋት ለላብላችሁ እንዴት እንደምታምር ማለት ነው። መጋረጃ ደግሞ ለዚህ ሲልቨር መጋረጃ ነው የሚሆነው። ጨርሻ ያለው ሲልቨር መጋረጃ ግን ታዟል፣ ከአዲስ አበባ ይመጣል። ጎልደን እና ብሉ ብላክም። ይሄ ብቻ ነው የቀረኝ አልቋል። ብሉ ብላክ በእርግጥ በዚህ የመጡ አሉ። ቆይ መጅሊሱን ላሳያችሁ ደግሞ አዲስ የመጡትን ጨርቆች። አዲስ የመጡት ጨርቆች ቸው ቸው ቸው ቸው ቸው በጣም የሚያምሩ ላይ ቆንጆ ቆንጆ ነገር ነው የመጣው። በነገራችን ላይ ብታዩ ሳይነስ ሊገልኝ ነው ይሄ ነው። እነዚህ ደግሞ ይኸው ይሄ ጣቃ ባለፈው አልቋል ነበረ መጥቷል። ይሄ ጣቃ ግን ይሄም ያው ትእዛዝ ስላለው አሁን ሊያልቅ ነው። ይሄም ትንሽ ናት የቀረች እና ይሄ ደግሞ ያው ያልወጣው ነው። በነገራችን ላይ ያው በስህተት ሳያውቁት ይሰራ ብለው ነው ይቆይ ማለት ሲ የነበረባቸውን ይሰራ ብለው ነው። ለማንኛውም እንሻላ ይወስዳሉ ብዬ ተስፋ አድርጋለሁ። አረ ብሩስ ይሟላላቸዋል። እኔ እኮ ሙሉ ክፈሉም ማለት እችላለሁ። ግን ያው ለነሱ እንትን የሚለው አስቸገ እንዴት የሚያደርገኝ? አያ ሂድ ወደ ቤታችንን፣ አላህ በሰላም ያገናኘን። ጧት ልጁ ግን እኛ ከሄድን በኋላ ከመጣ አብዱ ደውልልኝ። እሺ፣ የሆነ የሚመጣ ልጅ ኔ ቤት ያለችው ንል እያስፈራራት ነው። ወንድ ነው ዳና ሳአዲን እያስራ ወንድሟ እኮ ነው። ምን ታገባለች? አላገባችም እኮ። ብታገባማ ጥሩ አላገባችም። አስራ አምስት ዓመት ሙሎ የሸቀረችበትን አጥፍቶው ሲያበቁ አሁን እንደገና ስማችንን አጠፋሽ ለምን ሚዲያ ላይ ወጣሽ ምናምን ብለው ሊገሏት ማለት ነው። እኛ ደግሞ ዩቲዩብ መከፈት ስላለበት ከፈትንላት፣ እየታየላት ነው። ግን ያው መቀኛ ቤተሰብ ስለሆኑ በጠበጧት ና እዛ ነው ላህለው። ለማንኛውም አላ ሀገራችንን ሰላም ያርግልን። ወዳችኋለሁ ውዶቼ። ሰላም አለይኩም ወረህመቱላሂ ወበረካቱ።